ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል በኢትዮጵያ እንደሚካሄድ ተገለጸ። ፌስቲቫሉ ጥበባትና ባህል ለቀጠና የትብብር በሚል መሪ ቃል እንደሚካሄድ እንደሚካሄድ የባህልና ስፖርት ሚኒስቴር ዛሬ በሰጠው መግለጫ አስታውቋል። በፌስቲቫሉ የኢትዮጵያን ጨምሮ አስር ሀገራት የሚሳተፉበት ሲሆን ከመጋቢት 11 እስከ 14 2017 ዓ ም ድረስ ለአራት ቀናት ያህል በአዲስ ዓለም አቀፍ ኮንቬንሽን ማዕከል ይካሄዳል ተብሏል። የፌስቲቫል ከጥንት የስልጣኔ የምንጭ ሀገራት ተርታ በቀደምትነት የምትነሳው ባለጸጋው ሀገር ኢትዮጵያ ያላትን ጥበብና ባህል ለህዝብ ለህዝብ ትስስርና አብሮነት ለንግድና ባህል ዲፕሎማሲ እንዲሁም አብሮ የማደግ መስተጋብርን የሚያጎሉ የተለያዩ አውደ ርዕዮች የሚቀርቡበት እንደሆነ የባህልና ስፖርት ሚኒስቴር የኪነ ጥበብና ስነ ጥበብ ሚኒስትር ዴታ ነፊሴ አልማድ ተናግረዋል። የቀጠናው ሀገራት ህዝቦች የባህል መገለጫዎች የሆኑትን የባህልና የኪነጥበብ ስራዎችን በአንድነት በማቅረብ ለገጽታ ግንባታ እንዲሆኑ ማስቻል፣ በምስራቅ አፍሪካ ሀገራት መካከል ህዝብ ለህዝብ ትስስርን ማጠናከር፣ የቀጠናው ሀገራት ህዝቦች የባህል መገለጫዎች የሆኑትን የባህልና የኪነጥበብ ስራዎችን በአንድነት በማቅረብ ለገጽታ ግንባታ እንዲሆኑ ማስቻል፣ የባህል ዲፕሎማሲና ቀጠናዊ ትስስር እንዲጎለብት ምቹ ሁኔታን መፍጠር፣ ሀገራት ባህሎቻቸውን እንዲያስተዋውቁና በሀገራት መካከል የልምድ ልውውጥ እንዲፈጠር ማድረግ ወንድማማችነትና እህትማማችነትን በማጉልበት ጥቅቶቹን ስራ ለመስራት ያክል ነው። በሁለተኛው የምስራቅ አፍሪካ ጥበባትና ባህል ፌስቲቫል ኮንፈረንሶች፣ የጥናትና ምርምር ሲምፖዚየሞች፣ የባህልና የእደ ጥበብ አውደ ርዕዮች፣ የሰርከስ ትርኢቶች፣ ባህላዊ ምግቦች፣ የፋሽን ሾው ትርኢቶች ሙዚቃዎች፣ የፊልምና የቲያትር ፌስቲቫሎች፣ የመጽሐፍ አውደ ርዕይ እና የምስራቅ አፍሪካ ሀገራትን ብዝሃነት የሚያንጸባርቁ ሁነቶች ይከናውኑበታል። እንዲሁም በፌስቲቫሉ በጥበብና ባህል ህዝቦችን ማህበራዊ መስተጋብር ለማሳለጥና ኢኮኖሚያዊ ትብብርን ለማጠናከር በባህል ዘርፍ ውስጥ የተሰማሩ አምራቾችና አገልግሎት ሰጪዎች ምርትና አገልግሎታቸውን የሚያሳዩበት፣ የሚያስተዋውቁበት፣ የሚሸጡበት ምቹ ሁኔታ የሚፈጥር መድረክ ስለመሆኑም ተገልጿል። እንደ ባልደረባችን ሰማኝ ንጋቱ ዘገባ የጃዝ ሙዚቃ አባት ሙላቱ አስታጥቄን ጨምሮ በርካታ አንጋፋ ሙዚቀኞች ስራዎቻቸውን የሚያቀርቡበት መድረክም ይሆናል ተብሏል። ብሔራዊ ቲያትር ላይ የፊልምና የቲያትር ፌስቲቫል አለ ማለት ነው። እዛ ኮንቬንሽኑ ላይ ሌሎች ትርኢቶች እየተሰሩ፣ እዚህ ጋር ደግሞ ብሔራዊ ቲያትር ላይ የራሱ የሆኑ ቀናቶች አሉ። በዛው መሰረት በሀገራችን ላይ ያሉ የተሻሉ ፊልሞች ፊልሞችና የተሻሉ ቲያትሮች ተመርጦ እሱም ዝግጅት ላይ ነው ያለውና በዛ ልክ ተመልካቾችም እዛ ሄደው ብሔራዊ ቲያትር ላይም እንዲታደሙ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ሌላው የሙዚቃ ኮሚቴም አለን። እንግዲህ የሙዚቃ ኮሚቴ ላይ የተለያዩ የሀገራችን ሙዚቃዎች በህፃናትና በወጣቶች የሚሰሩ የሙዚቃ ስራዎች እንደዚሁም ደግሞ አንጋፋ የሆኑ ሙዚቀኞች ሙዚቃቸውን የሚያቀርቡበት እንዲሁም ኢትዮ ጃዝ በጋሽ ሙላቱ አስታጥቄ የሚታወቀው ኢትዮ ጃዝን ጨምሮ እነዚህ ስራዎችም ኦልሬዲ ዝግጅቱ አልቀው አሁን ለመታደም ብቻ እየጠበቅን ነው ያለነው።